አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ እና አላህ ሱብሓነሁ ወተዓላ ያው ታሪክን ብዙ ጊዜ መልሶ መላልሶ የሚያወሳልን የሰዎችን ተንኮል የሚያጋልጠውና የሚኮንነው ያለፉ ህዝቦች የበሰበሱ የተረሱን አጥሞች ማንቋሸሽና መውቀስ አይደለም ማለት ነው። እነሱ የሰሩትን ሰርተው ሂደዋል። ቲልካ ኡመቱን ቀድ ኸለት ለሃ ማ ከሰበት ወለኩም ማ ከሰብቱም። የቀድሞዎቹ ህዝቦች በኸይርም ሆነ በሸር የሰሩትን ሰርተው ያመረቱትን አምርተው ሂደዋል፣ እናንተ ደግሞ በተረኛ መጣችኋል ይላል እና እነዛ ግን የሰሩትን ጥፋት የማወሳው የእነሱም መንገድ ያሰዳል ብላችሁ ተከትላችሁ እንዳትጠፉ በዛ ነገር የተከፋውና የተቀየምኩ መሆኔን እነሱን በዛ ሳቢያ ለቅጣት የመደብኳቸው መሆኔን እንዲታውቁና ለእናንተ እንድትጠነቀቁ ነው። ብልህ ከሌላው ይማራል እንደሚባለው ማለት ነው። ጅል ግን ራሱ ትምህርት ይሆናል ራሱ ጥፋት ይጠፈጥፍና የሚቀጥለው ትውልድ በእሱ ታሪክ ይማራል ማለት ነው። ስለዚህ አላህ ደጋግሞ ይህንን የሚነግረን አጥምን መውቀስ ሳይሆን አላማው ያሉትን ትውልዶች ማንቃት ነው ማለት ነው። ጥፋተኞች መንገድ አትከተሉ። ልብ ግዙ። ከሌሎቹ ስህተት ተማሩ። ስህተት አትድገሙና አታዲሱ ለማለት ነው ማለት ነው። ስለዚህ የሁዶች መቼም ሁልጊዜ የሚገርመው አላህ ስብሀነው ወተዓላ ሰፊ ድል የሰጣቸው ለእነሱ ነበረ። ተጥንት ጀምሮ በመቶ የሚቆጠር ነብይ ነው የተላከላቸው። እርግጥ ከእነሱ መካከል አላህ ትክክለኛውን መንገድ የመራቸውና የተጠቀሙ ቢኖሩም ከነሱ መሃል ደግሞ ሌሎቹ በግራ መንገድ የሄዱት ደግሞ በማንኛውም ህዝብ ታይቶ የማይታወቅ አሳፋሪና አስገራሚ ብልግናን ነው የሰሩት። ማን ነው? እነዛ የአዋቂ አጥፊ በመሆናቸው ብዙ ጊዜ ታሪካቸውን ለሌሎች ሰዎች ማስተማሪያና ማስጠንቀቂያ ያደርገዋል። ስለዚህ አሁንም ዓለም እየታመሰ ያለው በእነሱ ነው። ሌላው አዳ ነው፣ እቃ ነው። በጊዜያዊ ጥቅም በጊዜያዊ ስም እያደለሉትና እያታለሉት የሚቀይሱትና የሚሾፍሩት ዓለምን በተንኮል እነሱ ናቸው። አሁን አላህ ደግሞ ይህንን ስለሚያውቅ ነው የእነሱ እንደባሁል ጊዜ አጠንክሮና ደጋግሞ የሚነግረን ማለት ነው። እና የሰው ልጆች ለምንድን ነው ሁልጊዜ እንደ ከብት የምትነዱት በጥቂት ተንኮለኞች? እነዚህ እኮ ወተጥንት ጀምረው የተንኮልቋት ናቸው። ለራሳቸው መጥፋት ሳይበቃቸው ሌሎቹንም ይዘው ሊጠፉ ነው። በዱኒያም አይጠቅሙም ሁልጊዜ እነሱ አለቃ እንዲሆኑ ነው የሚጥሩትና የሚፍጨረጨሩት። ማንም ሰው ቦታ እንዲኖረው አይፈልጉም። አቅም እያጡ ነው እንጂ በአህራ ደግሞ የባሰ ነው። እና እንዲህ አይነቶቹን ቀበኞችና ተንኮለኞች ተከትላችሁ እስከ መቼ ነው ወደ ጥፋት የምትነጉዱት? ረባካችሁ ይቅርባችሁ፣ የእነሱ አለቅነት ለማለት ነው አላህ ሱብሃነሁ ወተዓላ ይህን የሚለን እና አቅላችንን እንድንጠቀም ሰው እንሰሳ አይደለም። እንሰሳ ሁልጊዜ ወደ ነዱት ይነዳል። ሰው ግን ቆም ብሎ ማሰብ አለበት። ወዲያዊ ጥላቱን መለየት አለበት። ጠቃሚ ጎጁን መለየት ሲገባው ዝም ብሎ አንድ አፈጮሌ ተነስቶ እንደፈለገ በውሸት በነዳህ ቁጥር እስከ መቼ ነው አንተ የምትነዳው? ለማለት ነውና ይሄንን ግምት ውስጥ ማግባትና እያንዳንዱ ሰው የሚያደርገውን እንቅስቃሴ ካለቃው የሚሰርጠው መመሪያ ምን እንደሆነ እንዲያመዛዝን ነው። አላህ ስብሃነተዓላ ይህን የሚነግረንና የሚመክረን ማለት ነው። ፈኢን ከዘቡክ ይላል። እንግዲህ የሆነው ሆኖ አንተ ታሪክን እየጠቀስክ የተንኮለኞችን ምንነት እያጋለጥክ ሰዎችን ለማንቃት በምታደርገው እንቅስቃሴ የሚከተሉና የሚቀበሉ ካሉ እሰየው፣ ለራሳቸው አወቁ። ግን ብዙዎቹ የዋዎች እውነት አይዋጥላቸውምና ቢያስተባብሉህስ ያው የለመዱት አለቆቻችን እንደፈለጉ ይንዱን፣ አንተ ነቢይ የሚባል ነገር፣ ሃይማኖት የሚባል ነገር አያስፈልግም በሚል መልኩ ጀርባ ቢያዞሩብህና ቢያስተባብሉህ ይላል። አላ ፈቀድ ኩዚበ ሩሱሉ ሚን ቀብሊክ። አያስገርምም። ይሄ ሙተወቃ ሚን ታሪክ ልበሸርያ ታንተ በስተፊትም በርካታ ነቢዮች እንደዚሁ ይህንን ጥሪ አቅርበው ለህዝቦች አናቅላችሁም፣ ዘወር በሉ ተብለው ማስተባበል አጋጥሟቸዋል። አንተ ይህንን መመሪያ በዚህ መልክ ስታቀርብን ሁሉ ሰው ይቀበለኛል ብለህ እንዳታስብ። ተተቀበሉ መልካም ነው፣ ግን የሚያስተባብልህ ካጋጠመህ ዱብዳ እንዳይሆንብህ ወቀው ይላቸዋል። ማስተባበል ልማዳቸው ሆኗል። የሰው ልጆች ሀቅና ባጢል ጎን ለጎን ሲመጣላቸው በመረጃ ቁልጭ ብሎ ሀቅን የሚቀበሉ ጥቂቶቹ ናቸው፣ ቅንነት ያላቸው ማለት ነው። ግን ከማለቀው ሀቅ የለመድኩት ባጢል ይሻለኛል እያሉ ወደ ጨለማ የሚሄዱት ደግሞ ብዙዎች ናቸው። እነዚህ ሰዎች አንተስ ቢያስተባብሉህ እኔም አልተቀበሉኝም ብለህ ተስፋ እንዳትቆርጥና ሞራልህ እንዳይነቃ ራስክን አዘጋጅ። ለመስተባበልም ማለቱ ነው እና ታስተባበሉ ፈቀድ ኩዚበ ሩሱሉም ሚንቀብከ ፈላ ተስተሪብ ተክዚበው ማስተባበላቸው ዱብዳ አይሆንብህ አይግረምህ፣ ይላል። ለምን የሰው ልጆች ልማዳቸው ነው ይህን ሀቅ ማስተባበል? ጃኡ ቢልበይናት ከአንተ በስተፊትም በርካታ ነቢዮች በካሃዲዎች መስተባበል አጋጥሟቸዋል። አንተም ደግሞ ካስተባበሉ በወንድሞች የደረሰ ነው የደረሰብህና ማኩንቱ ቢድዓ ሚን ሩሱል እንዳለው በእኔ የተጀመረ መስሎ ይህን የመሰለ ብሩህ መመሪያ አንጥቼ ካልተቀበሉኝ እኔ የምንድነው ጥፋቴ፣ ምንድነው ችግሬ ብለ አትጨነቅ። እነሱ ልግመኞች ስለሆኑ ኸይር ስለማይዋጥላቸው እንጂ በአንተ ችግር ኑሮ አይደለም እና ከአንተ በፊትም የነበሩት መልእክተኞች ተስተባብለዋል። በተንኮለኞች ምን ቀብሊ ከጃኡ ቢልበይናት እነዛ ቀደምት ነቢያትም እንዳንተ ግልጽ የሆነ ሙዕጅዛ ይዘው መጥተዋል። ሙዕጅዛ አልባ አይምሰሉ። የትናንትም ነቢዮች እና በቃል ብቻ ስላስረዷቸው ወይም ተጨባጭ መረጃ ስላላሳዩቸው ነው የቀድሞዎቹን ያስተባበሏቸው። እኔ ግን በሙዕጂዛ ተደግፌ ነው የመጣሁት እና እንዴት አስተባበሉኝ አትበል አይምሰልህ። ሌሎችንም ጀሌ አይደለም የላኩት፣ ተአምሮችን አስይዤ ነው የላኳቸው። ሁሉም ነብዮች በመጠኑ ይለያያል እንጂ የአንዱ በዛ የአንዱ አነስ ቢልም ሙዕጂዛ አልባ የሆነ ነብይ የለም። ሁሉም ሩሱሎች ግልጽ የሆነ ሙዕጂዛ ሰጥቼ ነው የላኳቸው፣ አስታጥቂያቸዋለሁ ማለቱ ነው። እንደገና ደግሞ አያት ከሊማቱ ምናላህ ግልጽ የሆኑ ሀቅና ባጢልን የሚያብራሩ አንቀጾችንም ሰጥቻቸዋለሁኝ። በቁርአን ደረጃም ቢሆን አንተ ቁርአን እንደተሰጠኸው ለነሱም የሰው ልጆች ሊፈጥሩትና ሊያቀናብሩት የማይችል ማንንም ሰው አፉን የሚያስዝ ብሩህ መረጃዎችን ሰጥቻቸዋለሁ። ቁሳዊ ሙዕጅዛዎችንም እሰጥቻቸዋለሁ። ያ ሁሉ እያላቸው ነው የቀድሞ ነቢዮችንም ያስተባበሏቸው። አንተም ታዲያ ቢያስተባብሉህ እንዳትደናገጥ ይላቸዋል ማለት ነው። ወዙቡር ዙቡሮችንም ሰጥቻቸዋለሁ፣ ጽሑፍ ማለት ነው። ልዩ ልዩ ጽሑፎችን መለኮታዊ ጽሑፎችን አውርጀላቸዋለሁ። ወልኪታቢል ሙኒር ብርሃናቸው እንደ ፀሐይ አንጸባራቂ የሆኑ ቅዱሳን መጽሐፎችንም አድልያቸዋለሁ ይላል። እና ዙቡር ማለት ያው ጽሑፍ በማለት የሚታወቁትን ኩቱቦች ያጠቃልላል። አልኪታቢል ሙኒር ማለት ደግሞ በዓለም ላይ ታዋቂ ዝነኛ የሆኑ ኪታቦች እንደ ተውራት እንደ ኢንጂል የመሰሉትን እንደ ቁርአን፣ እነዚህ ኪታብ ሙኒር ይላቸዋል ማለት ነው። ብርሃናቸው በጣም ደማቅ ነውና ያ ሁሉ ተሰጥቷቸው ያን ሁሉ መረጃ አንቀበልም ብለው የካዱና ያስተባበሉ ብዙ ናቸው። አሁንም ታዲያ አንተ በተራ ስትመጣ ይህን ሁሉ ታጥቀህ መጥተህ አንቀበልም የሚል ሰው ቢያጋጥምህ መደናገጥ የለብህም ይሄ ሰዎች የተለመደ ጉዳይ ሆኗልና ማለቱ ነው። ስለዚህ አላህ ሱብሐነሁ ወተዓላ መልእክተኛውን ያው ተተቃዋሚ በኩል የሚያጋጥመው እንቅፋት በተከሰተ ቁጥር በቀላሉ ሞራሉ እንዳይነካና ተስፋ እንዳይቆርጥ ያጽናናቸዋል ማለት ነው። እነዛኞቹን ልግመኞቹን ደግሞ ይሄንን ብታረጉ የዚህ አይነት እኩይ አመለካከት ከእናንተ አልተጀመረም፣ ከቅድማያቶቻችሁ ከአባቶቻችሁም እየቀጠለ የመጣ ነው። ልማድ ይህ ነው ያዋጣኛል ታል ከቀጥል ግደለም ማለቱ ነው ማለት ነው። ኩሉ ነፍሲን ዛኢቀቱል መውት ደግነቱ ሁሉንም የሚዳኘው ሞት አለ። እንግዲህ ማንም ሰው አላህ Subhanahu Wa Ta'ala በሰጠው እድል አላህ ያወቀበትም ይጠቀምበታል፣ ያላወቀበትም ለጊዜው ይጨፍርበታል፣ ይደነፋበታል። ዝሮ ዝሮ ግን ዘሎ ዘሎ በሞት ኬላ ላይ መውደቅ የማይቀር ጉዳይ ነው። እዛ ላይ አቅማችሁን ታያላችሁ ማለቱ ነው። ነፍስ የተባለች ሁሉ የሞትን ጽዋ ቀማሽ ናት። አቅል ላለው ይሄ ብቻ ይበቃል። በሞት አላህ ሁሉንም ይዳኘዋል ማለት ነው። እንግዲህ አቅም የሌለው ለመሆኑ የፈለገው ዓለምን ዳር እስተ ዳር አንቀጥቅጦ ቢገዛ ያቺ ቀጠሮ ከደረሰች ደቂቃ ሰኮንድ መሸጋሸግ የለም። ወዲያው እጅ ወደ ላይ ነው የሚሆነው እና ይህ ብቻ ይበቃቸዋል። አላህ አያልነት ነፍስ የተባለች ሁሉ የሞትን ጽዋ ጥቅም ትጎነጫለች። ይችላል ያቺ ደግሞ እንደምትመጣ ማንም ሰው አይጠራጠርም። አልሞትም ብሎ የሚከራከር ሰው አይገኝም። ስለዚህ ነገ ስትሞት በጌታ ቁጥጥር ስር እንደምትወድቅ ካወቅ፣ ለምንድን ነው አሁን ያል አቅምህ የምትፍጨረጨረው? ታዋዲሁ አቅምህን ብታውቅና ከጌታ ብትታርቅ አይሻልም ነው መለክቱ ማለት ነው። ወኢነማ ትወፈውነ ኡጁረኩም የውም ልቅያማ፣ ስለዚህ የስራ ምንዳችሁን የምትከፈሉት ደግሞ በትንሳ እለት ነው ይላል። በዱንያ ላይ ማንም ሰው የፈለገውን ይስራ የፈለገውን ያውራ፣ ይሄ የስራ መስክ ነው። ማንም ሰው አሁን፣ ሁላችንም እንደምናየው ሲነጋ ሁሉም ወደ ስራው ይሮጫል። ነጋዴውም ወደ ንግዱ፣ ተማሪውም ወደ ትምህርቱ፣ ባለስልጣኑም ወደ ቢሮው፣ ሁሉም ወደ ፈለገው አቅጣጫ ይሄዳል። ኋላ ግን በመጨረሻ ውጤቱ ነው የሚመዝነው ማለት ነው። ምርቱ ምንድን ነው ወደሚለው ነው የሚመጣው። ዱንያ በአጠቃላይ እንደዚህ ናት፣ የገበያ ቦታ ናት። ሁሉም ሰው ወደ ፈለገውና ወደ መረጠው አቅጣጫ ይሰማራል፣ ይከስባል፣ ይሯሯጣል። በመጨረሻ ግን ምርት መሰብሰቢያው ጊዜ ይመጣል ማለት ነው። ይሄ ዱንያ ምርት የሚሰበሰበው መቼ ነው? የውመል ቂያማ ነው። ዛሬ እየዘራህ ነው የምትሄደው። ብትፈልግ ሸር ስራ፣ ብትፈልግ ኸይር ስራ፣ የፈለግከውን አድርግ። የስራ መድረክ ላይ ነህና የመረጥከውን ስራ ብሎ አላ ሁርያ ሰጥተዋል ማለት ነው። ግን ሁርያ ማለት ደግሞ የማይጠየቅ ማለት አይደለም። ህገወጥ ሁርያ ከሆነ የተከተልከው ሌባም በሌብነት እንደ ስራ ሊሰማራ ይችላል ዘራፊም እንደ ዘራፊ፣ ገዳይም እንደ ገዳይ ሊሰራ ይችላል። ግን በየቀኑ አላህ ለምን እንዲያደረግክ ብሎ እሱን አይከታተለውም ማለት ነው፣ ይተዋል። ልክ በገመድ ላይ እንደምትለቀቅ እንስሳ ገመዱን አስረዝሞ እንደፈለገ ትግጣለች ማለት ነው። ሲፈልግ ግን ስቦ ያመጣታል። እንደዛ ነው። በመጨረሻ የውመል ቂያማ ሲደርስ ሁላችሁም ተሰብስባችሁ ትመጣላችሁ፣ የስራ ዋጋችሁን ትጠየቃላችሁ። እንደተለቀቃችሁ የምትቀሩ አይምሰላችሁ ይላል ማለት ነው። ወኢነማ ተወፋውና ኡጁረኩም የመልቀያማ። እጁር ለሁሉም ለኸይሩም ለሸሩም ይሆናል የሥራ ዋጋ ማለት ነው። የሥራ ዋጋ በመጥፎም ከሆነ የሰራኸው ያቅጣትክን ማለት ነው። በመልካምም ከሆነ ወረታህን ነገ አላህ ተገቢ ዋጋህን ይመነዳሃል። ፈመንዙሕ ዚህ አኒናር ያኔ እንግዲህ በሥራ ዋጋ መመንዳት ሲመጣ ሁለት አይነት ውጤት ነው የሚያጋጥመው ማለት ነው። ሁለት አይነት አገር ነው የተመደበው። ስለዚህ በጥፋትና በክፋት ከሆነ የሰራኸው የዛ ውጤት ምን ይሆናል? ጀሀነም ነው የሚሆነው። በመልካሙ ከሆነ ደግሞ ጀነት ነው የሚሆነው ማለት ነው። ስለዚህ አሁን እዚህ ዱኒያ ላይ ሰዎች በባጢ ላይ ሆነው የበለጸጉ በጣም የዓለምን በላይነት የሚመሩ ሰዎች አሉ፣ በሁሉም መስክ ማለት ነው። እኛ የዓለም አለቃንን ብለው ይቀባረራሉ፣ ይደነፋሉ፣ ይፎክራሉ። ይህ አይደለም መፎከሪያው፣ ገና ነው መድረኩ። አላ አላ ስብሃን እና የወደቀው እና ያለፈው የሚለየው ገና ኬላው እዛ ነው አሁን አይደለም። አሁንማ ገና ድፍቅያ ላይ ነው ያለኸው ማለት ነው ፈመን ዞዚያንና ነገ ትንሣኤ ስትደርስ ያነ እገሌ ከጀሃነም ነጻ ሆነ የሚል መግለጫ የተሰጠለት ሰው አላህ አክበር እሱ ነው እንግዲህ ናጅሕ። የዛ ጊዜ እድለኛ ሊባል የሚገባው እገሌ የተባለው ሰውዬ እኮ በሰራው ስራ አላህ ሱብሓነሁ ወተዓላ ከጀሃነም ነጻ አደረገው ለጀነት መደበው፣ የሚል መግለጫ የሚሰጥላቸው እድለኞች አሉ ማለት ነው። ያችን እድል ያገኘ ሰው ፈቀድ ፋዝ የዛ ጊዜ ፈውዝ ማለት የመጨረሻ እድለኛ ማለት እሱ ነው ይላል። ለምን የመጨረሻ ኬላ አለፈ፣ ከዛ በኋላ እዳለቀ መከራ የሚባል ነገር አይገኝም ማለት ነው። ሰው ከጀሃነም ነፃ ሁናሃል፣ ለጀነት ተመድበሃል ከተባለ ከዛ በኋላ እመም ይመጣብኛል፣ መባረር ይመጣብኛል እታሰራለሁ፣ እወነጀላለሁ፣ እቸገራለሁ፣ እታመማለሁ የሚባል ፍጹም የለም። ሁልጊዜ የተር ላይ የጸጋ ህይወት ነው የሚጠብቅ በጀነት ውስጥ ማለት ነው። በተቃራኒው ከሆነሳ እገሌ በሰራው እኩይ በክደቱ በኒፋቁ በወንጀሉ ለጀሃነም ተመደበ ከተባለ ግን ደግሞ ያጉድ ይፈላ ማለት ነው። ከዛ በኋላ ጀሃነም ከገባ በተለይ በኩፍርና በሽርክ ደረጃ ከሆነ የተወነጀልከው

ነገ የመጨረሻ አዘግጥ ላይ ሊወድቅ ይችላል። የዛ ጊዜ ነው ነጃህና ኸይባ የሚለየው የሚገለጠው ነው የሚለው። ዛሬ ግን በማይረባ ነገር በአጋጣሚ ተመርጠ ፕሬዝደንት ስለሆን፣ በአጋጣሚ ሀብታ ሚሊዮነር መባል ነጃህ አትበለው። ይሄ ንዑስ ነገር ነው፣ ቁንጥል ነገር ነው። ነገ መልሶ የሚረግፍ ነገር ነው እና ማለት ነው። የመጨረሻ ውጤት ማለት አኩሪ ውጤት ነገ ከጀሃነም ነጻ ሁናል፣ ዘጀነት ተመድብሃል የሚለው ነው። እንደገና የመጨረሻ ውድቀት ማለት ደግሞ ዛሬ እዚህ ላይ በዱንያ ላይ ተከብረህ ታፍረህ ኑረህ ነገ እገሌ የጀሃነም ነው ጀነት ድርሻ የለውም ከተባለ ያ ነው ወሳኙ ውጤት። ለዛ ነው የሰው ልጅ መዘጋጀት ያለበት ይላል ማለት ነው። በዱንያ ላይ ግን የፈለገው መከራ፣ ውርደት ቢያጋጥምህ አንድ አፍታ ነው። ሀታ እፍረቱም ቢሆን ሞት ይገላግልሃል ትረሳለህ። እዛ ላይ ግን በቃ የመጨረሻ ስለሆነ መውጫ መዳኛ ነገር የለም ማለት ነው። ወመል ሀያቱ ዱኒያ ኢላ መታውል ጉሩር። ይቺ ቅርቢቱ ህይወታችሁማ፣ ምድራዊ ህይወታችሁ የተላሎች መገልገያ እንጂ ቁም ነገር እኳ አይደለችም አለ አላ ስብን ታላ። እናንተ እሷን ትልቅ አድርጋችሁ ዱኒያን እሷን በለመያዝ ብቻ ትቧጥጣላችሁ። ይሄ ኸይር ነው ይሄ ሸር ነው ይሄ ጥሩ ነው ይሄ በጎ ነው ሳትሉ ዱኒያ ብቻ ማግኘት አለብኝ ማግኘት አለብኝ ማግኘት አለብኝ እያላችሁ የምትቧድዱት ይህችማ የተላላዎች መሸንገያ ናት አለ። ህፃን ልጅ ለምሳሌ ያው ኳስ እያሳደደ እንደሚሮጠው ማለት ነው። ያች ኳስ ብትያዝም ብታመልጥም ምንም ያመጣው ነገር የለም ለጊዜው ተመድከም በስተቀር ማለት ነው። እና ዱንያን እናንተ እንደ ትልቅ አድርጋችሁ ብታዋት፣ እኔ ዘንድ ግን የተላላዎች መሸንገያ እንጂ ዋጋ ያላት አይደለችም። እናንተ ግን በተገላቢጦሽ ይችን መሸንገዋን ትልቅ ነገር አድርጋችሁ ቁም ነገሩን ደግሞ ረስታችሁ አልትታችኋል። ይሄ ስህተታችሁ እስከ መቼ ይቀጥላል? ይላል አላህ ስብሃነ ወተዓላ። ወመልሐያቱ ዱኒያ ኢላ መታው ል ጉሩር። ይች ቅርብ ህይወት የዱኒያ ህይወት የፈለገውን ያህል ብትቢሳካልህ፣ የዓለም ንጉሥ ብትሆን፣ የዓለም አንደኛ ቁጥር ሀብታም ብትሆን፣ እህን የሺ ሁለት ሺ ሶስት ሺ ዓመት ዕድሜህ ቢረዝም የፈለገውን ያህል ሰራዊትህ ዓለምን ቢሞላ በምንም አይነት ዙሮ ዝሮ፣ ወመልሀያቱ ዱኒያ ኢላ መታውል ጉሩር ነው መልሱ፣ ማለት ነው። ይህ የተላላዎች መሸንገያ ነው። ተላላዎች ልጆች፣ ያው በሌላው ቦታ በምሳሌ ራሱ እንደገለጠው ማለት ነው። እና ልጆች በህፃንነታቸው እቃየ ወጥተው ይጫወታሉ እንደ አካባቢያቸው ማለት ነው። የከተማ ልጅ ከሆነ ቆርቆሮውን ምናምኑ ሰብስቦ የመኪና ነው ማራ ነው ምናምን እያለ ሲያንኳኳ ይቆይና ትንሽ ራብ ሲሰማው ወደ ቤቱ ርጦ ይሄዳል ማለት ነው። ምክንያቱም እዛ ያለው ነገር እንደማይጠቅም ያውቃልና ማለት ነው። ይህ ገበሬውም ከሆነ ቅጠሉን፣ አፈሩን፣ ጭቃውን ይሰበስብና መጫወቻ ብሎ ይሄ ቤት ነው፣ ይሄ ከብት ነው፣ ይሄ ነው ይላል። ከትንሽ ጊዜ በኋላ ትተውት ይሄዳሉ። እንደማይጠቅም ያውቃሉ። እነሱ ይሻላሉ። እንዳውም ሲርባቸው ያ ምግብ ያሉት ነገር እንደማይበላ ያውቃሉ ማለት ነው። አዋቂንን ያልነው ግን እኛ የበሰል ነው እስከ መጨረሻው ነው፣ ምንታለለው ማለት ነው። ዱኒያ መገኘት አለባት መገኘት አለባት እስከ መቼ እስከ ሞት ድረስ ማሳደድ አለብኝ ለአኸራስ ለቋሚ አገር መቼ ነው የምትሰራው ሁልጊዜ በጫወታ ብቻ ባሉ ቧልታ ታሳልፈዋለህ እድሜህን ትልቁን ቁም ነገር ማለት ነው ስለዚህ እቺ ዱኒያ እኮ ብትገኝም ባትገኝም የተላላዎች መሸንገያ እንጂ እንዲህ ዋጋ ተሰጥቷት የሰው ልጆች ህይወታቸውን ሊያባክኑ የሚገባ ነገር አይደለም ይላል አላ ስብሃነ ወተዓላ ግን ማን ሰምቶ ለቱብለውነ ፊ አምዋሊኩም ወአንፉሲኩም ይላል። ለማንኛውም እናንተ በዚህ በዱንያ ላይ እስካላችሁ ድረስ በገንዘቦቻችሁም በነፍሶቻችሁም ትፈተናላችሁ፣ ትሞከራላችሁ ይላል አላ ስብሀነ ወተዓላ። የሙከራ መድረክ ላይ ነው ያለው ሁሉም ሰው ወደደም ጠላ። ማንም ሰው ዱኒያ ላይ እስካለ ድረስ በፈተና ላይ ነው ያለው። ትምህርት ቤት ያው መዘጊያ ሲደርስ የምንፈተነው ብቻ ወረቀት አይደለም ፈተና ዱንያ በሙሉ የፈተና መድረክ ናት እያለ ነው አላህ ሱብሃነሁ ወተዓላ። ስለዚህ በገንዘቦቻችሁ ደግሞ የምትፈተኑት የእናንተ የእኔ ብላችሁ የምትጓጉላቸው ነገሮች ናቸው፣ እንደ ትልቅ ጸጋ የምትቆጥሯቸው ነገሮች እነሱ የፈተና መሳሪያዎች ናቸው ይላል። ገንዘብ መጀመሪያ በሚገኝበት ጊዜ ትፈተናላችሁ። ሁሉም ሰው ገንዘብ የማግኘት ፍላጎቱ ያው የታወቀ ነው፣ ገደብ የለውም። ይህን ገንዘብ ለማግኘት እንግዲህ ብልህ የሆኑ ሰዎች ከሆኑ ገንዘብ በመሰረቱ ያስፈልገዋል። የሰው ልጅ ያለ ገንዘብ መኖር አይችልም። ግን ገንዘብ ማግኘት አለቢ ብሎ ያለ አግባብ ከሆነሳ ፈተና ይወድቃል ማለት ነው። ባሰ ችግር ውስጥ ይገባል። ስለዚህ በገንዘቦቻችሁ ትፈተናላችሁ። ገንዘብህን መጀመሪያ በሐላል መከሰብ አለብህ፣ አላህ በፈቀደው በወደደው መንገድ። ያ ሳይሆን ቀርቶ ብቻ ገንዘብ ይገኝ እንጂ የፈለገው ይሁን በመጣበት ይምጣ ዶቄቱን አምጩ ከየትን ፍጩ። ዶቄቱን አምጩ በሚለው ፈሊጥ ማለት ነው ብቻ ዶቄት ይገኝ የፈለገው ቦታ ይፈጭ። ይሄ አደጋ ነው ማለት ነው። ዶቄቱ አሳር ይዞ የሚመጣ ከሆነ ምኑ ጠቀመ? እና ሰዎች በገንዘባቸው ይፈተናሉ። መጀመሪያ ገንዘብ በምትከስብበት ጊዜ በሐላል መንገድ መሆን አለበት፣ አላህ በፈቀደው መንገድ። ያ ከሆነ ፈተና አልፈሃል ማለት ነው። ገንዘቡ ከመጣ በኋላ ደግሞ ሌላ ፈተና አለ። ገንዘቡ ከመጣ በኋላ ደግሞ እንዴት ነው የሚወጣው? አስተዳደር ደግሞ ገንዘብ ተገኘ ማለት እኔ እንግዲህ አግኝቻለሁ የፈለግኩትን ሊጨፍር ማለት የለብህም። በገዛ ገንዘቤ የሚሉ አሉ። ላ የገዛ ገንዘብህ አይደለም እኮ እረስተሃል። ያላህ ገንዘብ ነው። አላህ ውክልና ሰጥቷል። ይህን ገንዘብ በአግባቡ ተጠቀምበት፣ ካልሆነ ብታባክን ወዮልህ ነው የሚልህ ያለው። አንተ ግን ባለቤቱን ረስተህ ራስክን ባለቤት አድርገህ በገዛ ገንዘቤ ትላለህ፣ ትጨፍርበታለህ። ለሸርሙጣው፣ ለጠንቋው፣ ለጉበኛው ለምን ትፈልጋለህ፣ ትሰቅርበታለህ። ይህ አይደለም ለዝመች ሰጠህ። እሱ አልፈቀደም ባለቤቱ።